አብዛኛውን ጊዜ ስለ ስኬት ስናስብ አንድ ላይ በተያያዥነት የምናስባቸው ነገሮች አሉ። ምናልባትም ስኬትን የሚያመጣው ዲስፕሊን ነው እንላለን፣ ወይንም ጠንክሮ መስራት። አንዳንድ ጊዜም ደግሞ ዋጋ እየከፈሉ ማለፍን ሊያጠቃልል ይችላል። እውነት ነው፣ እነዚህ ነገሮች ወደ ስኬት ሊመሯችሁ ይችላሉ። ነገር ግን እንደዛም ቢሆን ኤክሰፕሽናል የሚባልበት ደረጃ ላይ መድረስ ከፈለጋችሁ፣ አንድ ፐርሰንቷ ላይ መድረስ ከፈለጋችሁ፣ ማከናወን ያለባቸው አንድ ነገር አለ። ምክንያቱም ህጉ ሙሉ ለሙሉ ይለወጣል በሲስተም ውስጥ መመራት ይጠበቅባቸዋል ስለዚህ መጀመሪያ ምን ላደርግ ብላችሁ ምታስቡ ከሆነ ትራፕ ዮርሴልፍ እላለሁ በ1519 ዓ ም የስፓኒሹ ኮንኪስተዶር ሄርናን ኮርቴዝ ወደ ሜክሲኮ ጠረፍ አካባቢ ላይ በአንድ ጀልባ ተጉዘው ይሄዱ እዛ የሄዱበትም ምክንያት አስቴክ ኤምፓየርን ሙሉ ለሙሉ ለራሳቸው ለማድረግ ነው ማንም ሰው በማያውቀው ወይንም ደግሞ ለእነሱም እንግዳ በሆነበት ቦታ ላይ ሆነው በቁጥር ተበልጠው እንግዲህ ሊዋጉ ነው። ስለዚህ እዚህ ጋር ሄርነን ኮርቴዝ ምን ያደረገ ይመስላችኋል? እዛ ቦታ ላይ ከደረሱ በኋላ መርከቦቻቸውን እንዳለ እንዲያቃጥሉ አዘዛቸው። ለምን አሉት፣ ዝም ብላቸው የታዘዛችሁትን አድርገዋል አለ። የመጡበትን መርከብ አነደዱት ማለት ነው። ስለዚህ አሁን መመለሻ የላቸውም፣ ማምለጫም የላቸውም። ስለዚህ የልባቸውን አውጥተው ያቺን ምድር የራሳቸውን ለማድረግ መዋጋት ነበረባቸው። እጅ መስጠት አይችሉም። ወደ ኋላ ፍግፍገው ማምለጥ አይችሉም። ግዴታ መዋጋትና ማሸነፍ አለባቸው። ወይ ሞት ነው ያለው፣ ወይ ደግሞ ማሸነፍ። ስለዚህ የመጀመሪያው ፕሪንሲፕል ትራፕ ዮርሰልፍ ስል መውጫ መንገዶቻችሁን እንዳለ ዘግታችሁ ራሳችሁን እዛው አጥምዱ ስል ምን ማለት ነው? በህይወታችሁ ውስጥ ሁለት እቅድ ከሌላችሁ ፕላን ኤ ብቻ የምትሉት ወይንም አንድና አንድ እቅድ ብቻ ካላችሁ ያንን እቅድ ወደ ግብ ለማድረስ ብቻ ነው የምትለፉት። ምክንያቱም መውደቂያ ብላችሁ ያስባችሁት ነገር የለም። በቢሄቪራል ዲዛይን እነዚህ ፎርሲንግ ፈንክሽንዝ ይባላሉ እናንተን የሆነ መውጫ የሚያሳጧችሁ ቦታ ጋር አስቀምጠው እንድታድጉ የሚያስገድዷችሁ ነገሮች ናቸው። ለምሳሌ የመጀመሪያው ፐብሊክ ኮሚትመንት ሊሆን ይችላል። አንድን ነገር አደርገዋለሁ ብላችሁ ለህዝብ ታወራላችሁ ለሚያውቃችሁ ሰው እንዳለ። ዓለማችን ላይ ትልቅ ተነሳሽነት ከሚፈጥሩልን ነገሮች ውስጥ አንዱ ሶሻል ፕሬሸር ነው፣ ማህበራዊ ጫና ማለት ነው። ስለዚህ እናንተ ይህንን አድርገዋለሁ ብላችሁ ለሚያውቃችሁ ሰው በተናገራችሁ ቁጥር እነዛ ሰዎች ሁሌም ቢሆን እሺ፣ ምን ላይ ደረስክ ማለታቸው አይቀርም። ስለዚህ እናንተ ዝም ላለ ማለትና ወይኔ አልቻልኩም ላለ ማለት ያቅማችሁን ትሞክሩ ትለፉ ይሆናል። ሁለተኛው ፎርሲንግ ፋንክሽን ፋይናንሽል ስቴክስ ይባላል። ይህ ማለት በገንዘብ መቀጣት ማለት ነው። ገና ዝግጁ ከመሆናችሁ በፊት ከኪሳችሁ የምታወጡት ብዙ ገንዘብ መኖር አለበት። ውፍረታችሁን መቀነስ የምንፈልገው ከሆነ ወይም ደግሞ አትሊስት ጤናማ የሆነ ሕይወትን ለመኖር ስፖርት መስራት የምትፈልገው ከሆነ ገና እየተዘጋጀው ነው ብላችሁ በምታስቡበት ሰዓት ላይ የአመት የጂም ሜምበርሺፕ ክፈሉ። ወይንም ደግሞ የሆነ ትሬኒንግ ኮርስ እወስዳለሁ ካላችሁ ቶሎ ብላችሁ ያንን ተመዝግባችሁ ቁጭ ብለው በገንዘባችሁ መጀመሪያ እናንተ ትቀጣላችሁ ማለት ነው። ያወጣችሁት ገንዘብ ብዙ እስከሆነ ድረስ እናንተ ያንን ሁሉ ከፍዬማ እንዴት ቁጭ እላለሁ ብላችሁ ልትነሱና ልትንቀሳቀሱ ትችላላችሁ። ሶስተኛው ፎርሲንግ ፋንክሽን ከቲ አክሰስ ይሰኛል። እናንተ የማያስፈልጋችሁን ነገር ወዲያውኑ ቆርጣችሁ ማውጣት ነው። የእናንተን ጊዜ የሚሻሙባችሁ ወይንም ደግሞ ግር እንዲላችሁ እንድትዘናጉ የሚያደርጓችሁን ነገሮች ለማግኘት በጣም ከባድ እያደረጋችሁ በሄዳችሁ ቁጥር ወደ እነዚያ የመሳብ ዕድላችሁ በጣም ትንሽ ይሆናል። ስለዚህ በቀላሉ አትረቱም ወይንም ደግሞ በቀላሉ ለምትፈልጉት ነገር አትገዙም ማለት ነው። አራተኛው ፎርሲንግ ፋንክሽን ታይም ቦክስ ይሰኛል። ለምትሰሩት ለማንኛውም ነገር የሆነ የተገደበ ሰዓት ልትሰጡ ይገባል። በቃ በዚህ ደቂቃ በዚህ ሰዓት ትቼው መሄድ አለብኝ ማለት መቻል አለባቸው። ስለዚህ ደቂቃ ውስጥ ካላለቀ ድረስ እናንተ ማምለጫ የላችሁ ማለት ነው። እንደ ምንም እየታገላችሁ ከባድ የምስለውን ነገር በግድም ቢሆን ማከናወንና መጨረስ አለባችሁ። ስለዚህ አሁን የመጀመሪያው መርህ ለእናንተ ግልጽ እንደሆነ ተስፋ አደርጋለሁ። ራሳችሁን የሆነ ቦታ ላይ ወስዳችሁ ማጥመድ ነው። መውጫ የሌላችሁ ቦታ ላይ ራሳችሁን ታስቀምጡትና ግዴታ ማደግ እንዲጠበቅባችሁ ታደርጋላችሁ። ሁለተኛው ፕሪንስፕል ስቶፕ ሪላይንግ ኦን ዊል ፓወር ይሰያል። በገዛ ፈቃዳችሁ ላይ ብቻ ትንጠልጠሉ እንደማለት ነው። ሁላችንም ጠዋት ስንነሳ ዛሬ ይሄንን ሁሉ ነገር ሰርቼ ይጨርሳለሁ ብለን እናስባለን። ነገር ግን ማታ ሲመጣ ምንም የሰራ ነው ነገር የለም። አንድ ሁለቷን ብቻ ጨርሰን ነው ቁጭ ያለው አይኔ ያልረባም፣ ብለንም እናስባለን። ነገር ግን የምርም ምንድን ነው እየተፈጠረ ያለው ነገር? ለምንድን ነው ጠዋት ያሰባችሁትን ነገር ሳታደርገው የተኛችሁት? መልሱ ቀላል ነው። አይምሯችን በዚህ መንገድ እንዲሰራ ነው የተፈጠረው። የገዛ ፈቃዳችን ወይንም ዌል ፓወር ብለን የምናስበው ነገር ልክ እንደ ፊውል ታንክ ነው። የመኪናችን ነዳጅ እንደሚያልቀው ሁሉ እኛም ደግሞ ይህንን ዌል ፓወር ከጠዋት ጀምሮ እየተጠቀም ነው ስለምንመጣ እየጨረስ ነው እንሄዳለን ማለት ነው። ታዲ የእኛስ ምንድን ነው የሚያልቀው? ካላቸው ኤነርጂያችን ነው ወይም ኃይላችን ነው። እያንዳንዱ ውሳኔዎች፣ እያንዳንዱ ዲስትራክሽኖች ወይም ጊዜያችን የሚበሉብን የሚያዘናጉንን ነገሮች እያየን ይሄን አልፈልግም ይህንን ግን ልጠቀም እያለን በመረጥና በወሰንን ቁጥር ያለንን አቅም እየቀነሰብን ወይንም ደግሞ ባዶ እያደረገብን ይመጣል። እናንተ ብቻ አደላችሁም፣ እኛ ብቻ አይደለንም። ሁሉም የሰው ልጅ በዚህ በዊል ፓወር እየተቸገረ ነው። የሚያልቅ ነገር አይመስለውም። እስረኞች የሚፈቱበት ቀን ከመምጣቱ በፊት በምህረት ለማውጣት ሁሌም ቢሆን ጥያቄ ያቀርባሉ። ስለዚህ ይህንን ፐሮል የሚወስኑ ይህንን ፍርድ የሚያስተላልፉትም ዳኞች ከጠዋት ይልቅ ከሰዓት ላይ ብዙ የመከልከል አዝማሚ ያለባቸው ይባላል። ኤምባሲዎች ጋርም ሂዱ፣ አፕሊኬሽናቸውን ቢ የሚባለው ብዙ ጊዜ ከሰዓት ስትሄዱ ነው። ለምንድን ነው እንዲህ የሚፈጠረው ካላችሁ ጧት ጧት የሰው ልጅ ኤነርጂ ያለው ስለዚህ፣ ያንን ዊል ፓወር ኤክሰርሳይስ እያረገ እየተጠቀመ ያልፋል። ቀኑ እየመሸ በሄደ ቁጥር ወይንም እያለፈ በመጣ ቁጥር ግን ከዛ ዊል ፓወር ላይ ብዙ ውሳኔዎችን እየወሰኑ ብዙ አቅማቸውን እየገደሉ ስለመጡ ከሳት የሚያከናውኑት ውሳኔዎቻቸው ላይ መዋዠቅን ወይንም ደግሞ ዝቅ ማለትን ትመለከታላቸው። ኖዋ ላይውዝ የሚባል የዓለማችን ፈጣን ሯጭ አለ። አሁን ላይ መቶ ሜትሮችን ዶሚኔት እያደረገ እየበለጠ እያሸነፈ ያለው ሰው እሱ ነው። ታዲያ አሁን እሱ እንዴት ነው እዚህ ደረጃ ላይ ሊደርስ የቻላችሁት? ካላችሁ በዊል ፓወር አይደለም። የውስጤን ሪትም አምነዋለሁ ብሎ ይናገራል። ሁሌም ቢሆን ትሬን ሲያደርግ ወይንም ደግሞ ሲለማመድ እራሱንም ብቁ ለማድረግ ሲሞክር ለስድስት ተከታታይ ቀን በተመሳሳይ ቦታ፣ በተመሳሳይ ጊዜ፣ በተመሳሳይ ሙዚቃ፣ በተመሳሳይ የስፖርት አይነት ነው እራሱን የሚያላምደው። ታዲያ ኦሎምፒክ ላይ ሀገሩን ሬፕሬዘንት አርጎ ሀገሩን ወክሎ መሮጥ ሲጀምር ያቺ የሽጉጥ ድምፅ ከተሰማች በኋላ ነዋል ኃይል አይምሮ የማሰብ ያቆማል። ሰውነቴ ኤግዛክትሊ ምን ማድረግ እንዳለበት በደንብ ጠንቅቆ የሚያውቅ ይሆናል ይላል። በዚህ ስፖርት ውስጥ ደግሞ በጣም አሳሳቢና አስጊ የሆነው ነገር ምንድነው? ካላችሁ ትንሽዬ ፍራክሽን ኦፍ ሰከንድ የሚባለው በሽርፍራፊ ማይክሮ ሰከንዶች ሙሉ ወርቃችሁን አታችሁ ብርም ነሐስም የምታጡበትን ሁኔታ ልትፈጥሩ ትችላላችሁ። ዓለማችን ላይ ታላላቅ ከሚባሉ የስፖርት ሰዎች መካከል ኃይሌ ገብረስላሴ አንዱ ነው። እሱም በአንድ አጋጣሚ እንዲህ ብሎ ተናግሮ ነበረ። ማይክሮ ሰከንድ ኃይሌ ገብረስላሴን አንድ ሚሊዮን ዶላር አሳጥቶታል ቢባል ማን ያምናላል? እነዚህ ሽራፍ የሚባሉ ሰከንዶች እንኳን በሕይወት ትልቅ ዋጋ የሚያስከፍሉን ዓለም ላይ በዊል ፓወር ብቻ እየተገፋን ለመሄድ ካሰብን በጣም ትልቅ የሚባል ዲስአድቫንቴጅ ይሆንብናል፣ ወይንም ደግሞ እኛን ወደኋላ የሚጎትተን ነገር ይሆናል ማለት ነው። ስለዚህ አሁን እነዚህ ታዋቂ የሚባሉ ሯጮች ለራሳቸው የሚያደርጉትን ነገር አሁንም ደግሞ ለእኛ ማድረግ እንጀምራለን። የመጀመሪያው ነገር ትሪ ቫሪየብልስ የሚባሉትን ነገሮች ማወቅ ነው ጊዜ ቦታና የሚያነሳሳችሁ ወይም ያንን ነገር እንድታረጉ የሚያረጋችሁ ትሪገር። ስለዚህ አሁን ለምሳሌ እናንተ ዲፕ ወርክ መስራት ፈልጋችኋል። ያ ማለትም ተመስጣችሁ አንድን ነገር በተገቢው መንገድ ሰርታችሁ ለመውጣት ትፈልጋላችሁ። ስለዚህ ጠዋት ሶስት ሰዓት ነው ይህንን የማደርገው አላችሁ። ስለዚህ በየቀኑ ተመሳሳይ የሚባል ሰዓት ላይ እየሄዳችሁ ያንን ስራ መጀመር አለባችሁ። የምትቀመጡበት ጠረጴዛ ተመሳሳይ ጠረጴዛ መሆን አለበት። ስራችሁን ስትሰሩ የምታዳምጡት ለስለስ ያለ ሙዚቃ ካለ፣ ያም ለስለስ ያለ ሙዚቃ ሁሌም ቢሆን ተመሳሳይ መሆን አለበት። አይምሯችሁ ይህንን ሪትም እንዲይዘው እንዲለምደው ነው። ስልካችሁን ሳይለንት ታደርጋላችሁ፣ ገልብጣችሁ ታስቀምጣላችሁ። ከዛ በኋላ የሚረብሻችሁ ነገር የለም። ለዚህ እናንተ አይምሯችሁ ሙሉ ለሙሉ እዛ ስራ ላይ ብቻ ይሆናል። አሁን እናንተ ሳታስቡት ኦቶ ፓይለት ላይ ሆናችሁ ማለት ነው። አውሮፕላኖች ክሩዝ የሚያረጉበት ሌቭል ላይ ከደረሱ በኋላ ፓይለቶቹ ኦቶ ፓይለት ላይ ያደረጉታል። ያ ማለት ከፓይለቱ የሚያስፈልገው በጣም ትንሽ የሚባል ጋይደንስ ነው ማለት ነው። አውሮፕላኑ ያንን ከፍታ ጠብቆ በራሱ እንዲሄድ ያደረገዋል። ታዲያኔ አሁን እዚህ ጋር መጥቼ እየነገርኳቸው ያለሁት ነገር በጣም ቀላልና ቀጥታ የሚባል ነገር ነው። ከባድም የሚያረገው ቀላል ነገር እየነገርኳቸው ስለሆነ ነው። አንድን ቀላል የሚባል ሲስተም ብሬክ ለማድረግ ለመስበር በጣም አድካሚና ረጅም ጊዜን የሚፈጅ ፕሮሰስ ነው። ስለዚህ ራሳችሁን በእነዚህ ስርዓት ውስጥ ማስገባት መቻል ነው ያለባችሁ። እናንተ የበለጠ በሪትም ውስጥ እየሄዳችሁ በቀጠላችሁ ቁጥር አይምሯችሁ ሁሌም ቢሆን መወሰን እንደሌለበት ያውቃል። ውሳኔዎቻችሁንና ምርጫችሁን ደግሞ እየቀነሳችሁ መጣችሁ ማለት ምን አረጋችሁ ማለት ነው? ዊል ፓወር የሚባለው ነገር ሴፍ ተደረገ፣ ኤነርጂያችሁን ቆጠባችሁ ማለት ነው። አሁን እኔ ዩቲዩብ የተሰኘ ፕላትፎርም ላይ ለእናንተ ኮንተንቶችን አቀርባለሁ አይደለ። ስለዚህ ዩቲዩብ የራሱ የሆነ አልጎሪዝም አለው። ይህ ማለት ሰዎች ምን ይፈልጋለሁ ብሎ የራሱ ሲስተምና ስርዓት አለው ማለት ነው። እናንተ የኔን ቪዲዮ ማየት ባትፈልጉ ኖሮ ወደ እናንተ ፊድ ላይ ወይንም ወደ እናንተ አልጎሪዝም ላይ የኔን ቪዲዮዎች አያመጣላችሁም ነበር። ስለዚህ አሁን ልክ ዩቲዩብ የተሰኘውና ሌሎችም አፕሊኬሽኖች የራሳቸው አልጎሪዝም እንዳላቸው ሁሉ አይምሯችንም የራሱ የሆነ አልጎሪዝም አለው። አንድ ሳይኮሎጂስት ላነሳላችሁ ነው። ፒተር ጎልዊትዘር ይሰኛል። ኒውዮርክ ዩኒቨርሲቲ ውስጥ የሳይኮሎጂ ፕሮፌሰር ነው። ታዲያ ተማሪዎቹ ለገና በዓል ወደየቤታቸው መሄድን ጀመሩ። ሁሉም እረፍት ላይ ናቸውና ስለዚህ እነሱ ላይ ለምን ጥናት አልሰራም አለ። በእረፍት ጊዜያቸው ስፖርት የመስራት ፍላጎት ነበራቸውና እነዛን ተማሪዎች በሁለት ቡድን ከፋፈላቸው። የመጀመሪያዎቹን ቡድኖች አንድ ጎልን ይሰጣቸው ምናልባትም ስፖርት መስራት እፈልጋለሁ ወይንም ስፖርት መስራት አለብኝ የሚል ግብ ይዛችሁ ተነሱ ተባሉ። ሁለተኞቹን ቡድኖች ግን ኤፍ ኤክስ ዘን ዋይ የሚልን ነገር ይዛችሁ ውጡ ተባሉ። ይህ ማለትም እንዲህ ከተፈጠረ ይህንን አደርጋለሁ እንደዚህ አይነት ነገር በዚህ ቀን ከተፈጠረ ይህንንም ደግሞ እኔ በዛ ቀን መጨረስ አለብኝ የሚል እቅድ ማለት ነው። ስለዚህ አሁን ለምሳሌ ሰኞ ጠዋት አንድ ሰዓት ከተነሳው ግዴታ ጂም መሄድ አለብኝ ብለው ካሰቡ ኤፍ ኤክስ ዘን ዋይ የሚልን እቅድ አወጡ ማለት ነው አደል። ስለዚህ አሁን ሁለቱም ቡድኖች ተመሳሳይ የሚባሉ ሞቲቬሽኖች አሏቸው ተመሳሳይ የሚባል ተነሳሽነት ነው ያላቸው። መመሪያቸው ግን ይለያያል። አንዱ የሚመራበት መንገድና ሌላኛው የሚመራበት መንገድ ፍጹም የተለያየ ነው። ታዲያ ውጤቱም ሲመጣ ደግሞ ያን ያህል የሚያስገርም ውጤት ነበር የተገኘው። የመጀመሪያዎቹ ያ ማለትም ስፖርት መስራት አለብኝ ብለው እቅድ የያዙት ሰዎች 62 በመቶ ለሚያህል ጊዜ ወድቀው ተገኝተው አሉ። ይህ ማለት ያሰቡትን ሳያደርጉ ቀርተው ማለት ነው። ኢፍ አክስ ተን ዋይ ብለው ያቀዱ ሰዎች ዛሬ እንዲህ ከሆነ እንደዚህ ያደርጋለሁ ብለው ያቀዱ ሰዎች ግን ዘጠኝ በመቶ ብቻ ነው የወደቁት። ይህ ማለት ዘጠና አንድ በመቶ ለሚሆኑ ጊዜያት ያሉትን የተናገሩትን ነገር አድርገዋሉ ማለት ነው። ይህ ምንን ያሳያል ካላችሁ አእምሯችን ብዙ ጊዜ የሚጠጋበት ወይም ደግሞ በራሱ መንገድ የሚሄድበት የራሱ አልጎሪዝም አለ። ስለዚህ ያንን አልጎሪዝም ፈልጋችሁ ማግኘት ነው። ዛሬ ከዘነበ ይህንን ማድረግ አለብኝ ብላችሁ ታስባላችሁ ከዘነበ አንድ ነገር መጨረስ አለባችሁ ማለት ነው። እናታችሁ ዛሬ ከአራት ሰዓት በፊት ወይንም ደግሞ ከምሳ ሰዓት በፊት የምደውልላችሁ ከሆነ ይህንን ይህንን ነገር አድርጌ መጨረስ አለብኝ ብላችሁ ለራሳችሁ ቃል ትገባላችሁ። ታዲያ ማዘርን በዛ ጊዜ ውስጥ ከደወሉ እናንተ ያንን አደርገዋለሁ ያላችሁትን ነገር እያደረጋችሁ ታልፋላችሁ ማለት ነው። አንደኛ ትረስትን ቢልድ እያደረጋችሁ ነው፣ ራሳችሁን የበለጠ እያመናችሁ እየሄዳችሁ ነው። ሁለተኛ ደግሞ መደረግ ያለባቸው ነገሮች እየተጠናቀቁ ነው ማለት ነው። ብዙ ጊዜ ከባባድ ነገሮችን ላለማድረግ እየሸሸን ያለ ነው። ከባባድ ነገሮች ፌስ ላለማድረግ ወይንም ከነዛ ነገሮች ጋር ላለመጋፈጥ ፈልገን ሳይሆን እነዚያ ከባባድ ነገሮች የሚያመጡልን ስሜት የሚያመጡልን ፊሊንግ ደስ ማይል ስለሆነ ነው። ራሳችሁን ትጠራጠሩ ይሆናል ፣ ውጥረት ውስጥ ገቡ ይሆናል፣ ትጨነቁ ይሆናል፣ ውስጣችሁም ሰላም ሊያጣ ይችላል። ስለዚህ እነዚህ ይህንን ነገሮችን አቮይድ ለማድረግ ብሎ አይምሯችሁ ከእናንተ ጋር ድርድር ይጀምራል ማለት ነው። ዛሬ ቅርብ ነገ፣ ሙሉ ለሙሉ ሰርተ ትጨርሰዋል፣ ምንም ችግር የለውም ይላል። ነገ ሲመጣ ግን አሁንም ያንን ስራ አልሰራችሁትም፣ አትሰሩትምም። ነገም ደግሞ ለከነጎዲያ ተባብላችሁ ከአይምሯችሁ ጋር ተስማምታችሁ ትሄዳላችሁ። ስለዚህ እንዲህ ሁሌም ቢሆን ከአይምሯችሁ ጋር ግብግብ ግብ ውስጥ ላለመግባት በኤፍ ን ፕሪንስፕል መሄድ ትችላላችሁ። ኢፌክስ ን ዋይ ይሄ ከተፈጠረ ይህ እናደረጋለን። ግዴታ በክስተቶች ላይ ወይንም በሁኔታዎች ላይ መሆን የለበትም። ማክሰኞ ከሆነ ይሄንን እናደርጋለሁ፣ ቅዳሜ ሲሆን ደግሞ ይሄን እናደርጋለሁ ብላችሁ ለራሳችሁ ቃል ከገባችሁ እንግዲህ ቀናቶቹ መምጣታቸው አይቀርም። ስለዚህ ማክሰኞ ሲሆን ማክሰኞ ላይ ያደርገዋለሁ ያላችሁትን ማድረግ ነው። አሁን ይህም ደግሞ አስፈላጊ እንደሆነ ሁሉ ከዚህም በተጨማሪ አንድ ሌላ የሚያስፈልገን ነገር አለ። ያም ደግሞ አውትሶርሲንግ ዲሲዥንስ ይባላል። አንድ ሰው ላስተዋውቃችሁ፣ አቱል ጋዋንዴ ይባላል፣ ሰርጅን ነው ታዲያ በአንድ ወቅትም ቁጭ ብሎ ሪፖርቶችን ሲመለከት ሰርጀሪ የሚሰሩ አብዛኞቹ ፔሸንቶች በአብዛኛው ጊዜ የተሳሳተ እክል ይገጥማቸዋል። ይህም እክል የሚመጣው ደግሞ እነዚህ ዶክተሮች እነዚህ ሰርጀኖች በሚያመጧቸው በጣም ቀላል በሚባል ስህተት ነው። ታዲያ እንዴት ነው እንደዚህ አይነት ቀላል ስህተቶችን እነዚህ በጣም የተማሩ የሚባሉ ኤክስፒሪንስ የሚባሉ ሰዎች እየተሳሳቱ ያሉት ብሎ ማሰብ ጀመር። ስለዚህ አቱል ጋዋንዴ ከደብሊው ኤች ኦ ወይም ከዓለም የጤና ድርጅት ጋር በአንድ ላይ በመሆን ይሰራል። ምንድን ነው ይሄ ችግሩ ብሎ ማጥናት ጀመረ። እነዛን ስህተቶችም ለመቀነስ 19 ስቴፕ ያለውን ሰርጂካል ቼክሊስት ያዘጋጃል። እነዛ ሰርጀኖች ማድረግ ያለባቸውን ነገር አድርገዋል ወይ የሚሉ 19 ነጥቦችን የሚያረጋግጥ የሆነች ቀላል የምትባል ሊስት ነች። የሚያስገርመው ነገር ግን እነዛ ሰርጀኖች ያን ያህል መጨነቅ የለባቸው። ምክንያቱም ቴክኒካል የሆነ ጥያቄ አይደለም የሚጠየቁት። ቼክሊስቱ ላይ ከተጻፉት ነገሮች መካከል የፔሸንቱን ስም ወይንም የታካሚውን ስም አይታችሁታል ትክክል ነው ወይ የሚል ቀላል ጥያቄም አለ። ፔሸንቱ ቀዶ ጥገና የሚደረግለት ቀኝ እግሩ ከሆነ የትኛው እግሩ ላይ እንደምትሰሩ ታውቃላችሁ? ቀኝ ነው ግራ? የሚሉም ቼክሊስቱ ላይ ተጻፋል። ስለዚህ እንደዚህ አይነት ቀላል የሚባሉ ነገሮች ናቸው። ታዲያ እነዚህ በጣም ያለምንችን ናቸው፣ ወይም ደግሞ ህፃን ልጅ የሚረዳቸው ነገሮች ናቸው። እንዴት ነው ሊረዳቸውና ሰርጀኖቹ ሊያግዛቸው የሚችሉት ካላችሁ ውጤቱ ትልቅ መስካሪ መሆን ይችላል። በሰርጀኖች ስህተት ከሚመጣው አደጋ 36 በመቶ የሚሆነው በአንድ ይቀነሰ፣ የታካሚዎችን ሞት በ47 በመቶ ሊወርድ ችሏል። አሁን ታዲያ ሰርጀኖቹ ተቀይረው ወይንም ደግሞ አዲስ ነገር ተምረው አይደለም። ነገር ግን በጣም ቀላል የምትባለውን ነገር አፕላይ በማድረግ በመተግበር ነው እንደዚህ ሊያደርገው የቻሉት። ፕሬሸር ባለበት፣ ጫና ባለበት ቦታ ላይ አይምሯቸው ብዙ ነገርን እንዳያስብ ጊዜ ሰጡት ማለት ነው። ፓይለቶችን አይታችሁ ከሆነ እንግዲህ ሁሌም ቢሆን ቼክሊስት ያላቸው። ማብረር ስለጠፋባቸው አይደለም። ቼክሊስቱን ይዘው ከበረራ በፊት እነዛን ቼክሊስቶች የሚመለከቱት አይምሯቸው ላይ ወይንም መምሪያቸው ላይ ከመተማመን ይልቅ በዚህ ቼክሊስት ላይ ቢተማመኑ ለነሱ ይሻላቸዋል። ምክንያቱም አይምሮቸው ብዙ ነገር ከማሰብ ተቆጠበ ማለት ነው። ብዙ ሀሳብ ቢኖርባቸው ብዙ ጫና ቢኖርባቸው ስለ እነዚህ ጥቃቅን ነገሮች ማሰብ የለባቸው ምክንያቱም ቼክሊስቱ ኦልሬዲ ጨርሶላቸዋል። ስለዚህ እናንተም ስራችሁን ስትሰሩ እንደነዚህ አይነት ቸክሊስቶችን ታዘጋጁና በጣም ቀላል የሚባሉትን ውሳኔዎቻችሁን በራሳችሁ ላለመወሰን ትሞክራላችሁ። ቸክሊስቱ ይጨርሳል። አውትሶርሲንግ ዲሲዥንስ ማለት ይሄ ነው። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። እንደጠቀማችሁ ተስፋ አረጋለሁ። ቻው